እስልምና ከክርስቶስ በፊትም የነበረ ከሆነ ከእሱ በፊት ከነበረ እስልምና ሙሐመድም ከመጣ በኋላ ነቢዩ ሙሐመድም ከመጣ በኋላ ያለው አስተዳዳሪያዊ ወር ሁኔታዎች የእስላም እንትኖቹ አንድ ናቸው ወይ? ሁለተኛ ነገር፣ ሶስተኛ ነገር

ለአንድ እና ብቸኛ ለሆነው አምላክ መገዛት ማለት ነው። ለእርሱ በብቸኝነት አምልኮን መፈፀም እስላም ይባላል። በእርሱ ላይ ቀንጣትን ሳታጋራ አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። ኢስላም ኢነዲነ ዒንደላሂ ልእስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይ

አንድ መንገድን ደንግጎ በዚያ መንገድ ላይ ነው ነቢያትን እንዲሄዱ ያደረገው። እርሱ ቻል። የዚህም የእስልምና ሃይማኖት መገለጫዎቹ ምን ምን ናቸው ከተባለ የመጀመሪያው አንድና ብቸኛ የሆነውን ፈጣሪ በብቸኝነት መገዛት ማምለክ ነው። ሁሉም ነቢያት ያስተማሩት ይሄ ነው። እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው ይሉ ነበር። ሙሴም ብሎታል፣ ኢየሱስም ብሎታል። ነገር ግን እስራኤል ሆይ ስማ፣ ጌታ አምላካችን ስላሴ ነው አላሉ። ነገር ግን ጌታ አምላካችን አብ፣ ወልድ፣ መንፈስ ቅዱስ ናቸው አላሉ። ነገር ግን ጌታ አምላካችን አንድም ሶስትም ነው አላለም። ጌታ አምላካችን አንድ አምላክ ነው በማንነቱም በምንነቱም አንድና ብቸኛ የሆነ አምላክን የሰበኩት። አላህም በቁርአን ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ እኔ አንድ አምላክ ብቻ ነኝ ይላል። ሁለት እንኳን አይደለሁም ብሎ ገልጾታል። ሶስትነትም የለበት በሱረቱ ናህል ላይ ወላ ተተኪዙ ኢላሀይን ትናይን እነማ ሁወ ኢላሁ ዋሂድ ሁለት አምላካት ያዞን ያንድ ብቻ ነኝ እና እያለ ይናገራል። ሶስት እንዳልሆነ ይገልጻል። ወላ ተቁሉ ላታ ላ ሶስት ወይም ስላሴ አትበሉ፣ አለ ከለከላችሁ። የሚገርማችሁ አትበሉ ነው የሚለው ቁርአኑ። ሰዎች ከአንደበታቸው ያሉት ነገር እንጂ መጽሐፉ ላይ እንኳን ራሱን እንደሌለ ይናገራል። አትበሉ። የቁርአን አገላለጽ በጣም ይለገኛል። የተጻፈን እንዲህ ተብሎ ተጽፏል ብሎ ይገልጻል።

አላህን በብቸኝነት ተገዙት እርሱንም ብቻ ፍሩት፣ የምታወቁ ብትሆኑ ይህን እናንተ የተሻለ ነው አላቸው። ከዚያ ከአላ ውጭ የሚገዛቸውን ሁሉ ጣዖት ብሎ ነው የጠራቸው። እነዚያ ከአላ ውጭ የምትገዟቸው ሁሉ ጣዖቶች ናቸው። አብርሃም በራሳቸው ጊዜ አምላክ ናቸው ብላቸው ፈጠራ ፈጠራቸው ነው አለ። የሰዎች ፈጠራ ናቸው። ከአምላክ ከአላ ውጭ እንዳና ባርክስ ተብሎ የተጠሩ ፈጠራቸው ናቸው፣ የራሳቸው ፈጠራዎች ናቸው ብሎ አብርሃም ገለጻቸው እና ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም የጠራቸው ወደዚህ ወደ ነቢያ